የሩሲያ ዩክሬን ጦርነት ከተጀመረ ወዲህ ኪየቭ ድፍረት የተሞላበት ጥቃት ስትፈጽም የአሁኑ የመጀመሪያው ነው ዩክሬን የሩሲያ አየር ኃይል ሰፈር ላይ በድሮን ሚሳይል በፈጸመችው መጠነ ሰፊ ጥቃት ስትራቴጂክ የሚባሉ ሩሲያ እንደ አይን ብሌኗ የምትጠብቃቸው ግዙፍ አውሮፕላኖችን ጨምሮ አርባ የጦር ጀቶችን አውድም ያሉ ብላለች በአጠቃላይ በዚህ ጥቃት ሰባት ቢሊዮን ዶላር ጉዳት አድርሻለሁ ን ያለችው ከወደሙት መካከል 295 ቱ 22 ኤምስሪ ሱፐርሶኒክ ቦምብ ጣይ አውሮፕላኖች ይገኙበታል። ከባባድ ጥቃቶችን በዩክሬን አድርሶ የሚያውቀው ቱ95 አውሮፕላን እያንዳንዳቸው 400 ኪሎ የሚመዝኑ ስምንት ክሩዝ ሚሳይሎችን አንዴ ተሸክሞ በሺዎች የሚቆጠሩ ኪሎሜትሮችን ተጉዞ ኢላማውን መቶ የሚመለስ አውሮፕላን ነው። ሌሎች የሩሲያን አየር ኃይልን አስፈሪ የሚያደርጉ ስትራቴጂክ በሆኑ አውሮፕላኖች ላይም ጉዳት አድርሻለሁ ስትል ዩክሬን እየፎከረች ነው። ዩክሬን ይህን የተቀናጀ መጠነ ሰፊ ጥቃት የመፈጸም ዘመቻን ለ18 ወራት እንደተዘጋጀችበት ተነግሯል። የዩክሬን ሴኪሪቲ ሰርቪስ ያወጣው የዘመቻ ዝግጅት ዝርዝር እንደሚያሳየውም ለጥቃቱ በኤአይ የሚዘወሩ ከሰው ንክኪ ነፃ የሆኑ ድሮኖችን የተጠቀመችው ድሮኖቹ በራሳቸው የጦር ሰፈሮችን እንዲለዩና ጥቃት እንዲፈጽሙ የሰለጠኑ ናቸው። ዩክሬን 150 ድሮኖችን ወደ ውስጥ ሩሲያ ድረስ አስርጋ በማስገባት በአየር ማዘዣዎቹ አቅራቢያ በተሽከርካሪ ውስጥ እንዲቆዩ በማድረግ ከርቀት ነበር ድሮኖችን በማዘዝ በጦር ሰፈሩ በቆሙ አውሮፕላኖች ላይ ጥቃቱን የፈጸመችውም። ይህ ጦርነት ዩክሬን 20 በመቶ ግዛቷን ተነጥቃ በ10 ሺዎች የሚቆጠሩ ወታደሮቿን የገበረችበት ነው። በብዙ የየብስና የአየር ውጊያዎች በሩሲያ የበላይነት ተወስዶባታል። በድሮን በታገዘ ጦርነት ግን የተሻለች ስለመሆኗ በዛሬው ጥቃት አሳይታለች። ዩክሬን በወታደራዊ ድሮኖች ግንባታ ምናልባትም አውሮፓ ላይ መሪ ሊያደርጋት የሚችል የቴክኖሎጂ አቅምና ልምድ ስለመገንባቷ ማሳያ ነው ተብሏል። የዛሬው ይህን ዘመቻ የመሩትን የሩሲያን ሴኪሪቲ ሰርቪስ ኃላፊን ተቀብሎ ያናገሩት ፕሬዚዳንት ዜሌንስኪ የዩክሬን ጥቃት በታሪክ መጽሐፍ ላይ የሚሰፍር ነው ብለዋል። 117 ድሮኖች በጥቅም ላይ የዋሉበት ዘመቻው 34 በመቶ የሩሲያ ክሩዝ ሚሳይል የሚገኝባቸው የአየር ማረፊያዎች ናቸው ጥቃት የደረሰባቸው ብለዋል እስከ 200 ኪሎ ሜትር ርዝመት ውስጥ ሩሲያ ድረስ ዘልቃ ይህን ጉዳት ማድረሷንም በስኬት አንስተዋል። ሩሲያም ድንገተኛው ጥቃት በዩክሬን እንደተፈጽመባት አምናለች